መጀመሪያም ዋና ዋና ዜና ነው። በአማራ ክልል ከመንግስት የሚዋጉ ታጣቂ ኃይሎች ችግሮችን ለመፍታት ወደ ውይይት እንዲመጡ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ምክር ቤቱ ጥሪውን ያቀረበው የመንግስት የጸጥታ አስከባሪዎች ከፋኖ ታጣቂዎች የሚያደርጉት ውጊያ ሁለተኛ ዓመቱ ሊደፍን በተቃረበበት ወቅት ነው። በደቡብ ሱዳን እየተባባሰ በመጣው ግጭት ካለፈው መጋቢት ወዲህ ከ200 በላይ ሰዎች መገደላቸውን እና ከ125000 በላይ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። ሶማሊያ ከ56 ዓመታት በኋላ ለመጀመሪያ ጊዜ ለምርጫ ድምፅ ሰጪዎችን መመዝገብ ጀመረች። በሱዳን አስገድዶ መድፈር እንደ ጦር ስልት ጥቅም ላይ እየዋለ እንደሚገኝ የተባበሩት መንግስታት ድርጅት አስጠነቀቀ። ዛሬ ሁለተኛ ዓመቱን የደፈነው የሱዳን ጦርነት እንዲቆም የአፍሪካ ሕብረትን ጨምሮ የዓለም ሀገራት ጥሪ አስተላልፈዋል። ዜናው በዝርዝር በአማራ ክልል ከመንግስት የሚዋጉ ታጣቂ ኃይሎች ችግሮችን ለመፍታት ወደ ውይይት እንዲመጡ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ምክር ቤቱ ጥሪውን ያቀረበው የመንግስት የጸጥታ አስከባሪዎች ከፋኖ ታጣቂዎች የሚያደርጉት ውጊያ ሁለተኛ ዓመቱ ሊደፍን በተቃረበበት ወቅት ነው። ከዚህ ቀደም የፋኖ ታጣቂዎች ከመንግስት ጋር ውይይት እንዲያደርጉ ተደጋጋሚ ጥሪዎች ቢቀርቡም እስካሁን በተጨባጭ የተሳካ ነገር የለም። በተለያየ መንገድ ችግር ውስጥ የሚገኘው ህዝብ ማህበራዊ ረፍት ይፈልጋል ያሉት የጋራ ምክር ቤቱ ሰብሳቢ አቶ ተስፋሁን አለምነህ ታጣቂዎች ከየትኛውም አካል ጋር ለሰላም ሊወያዩ እንደሚገባ ለዶይቼ ቬለ ተናግረዋል። የጋራ ምክር ቤቱ አሁንም ለሰላም አልረፈደም፣ አሁንም ለሰላም አልዘገይም፣ ዛሬም ነገም ለሰላም ኑ፣ ለሰላም እጃችሁን ዘርጉ፣ ከየትኛውም አካል ጋር ለሰላም ተዋዩ፣ የትኛውንም ጥያቄ ወደ ጠረጴዛ ምቱ፣ ኑ እንምከር፣ ኑ አብረን በጋራ እንቁም የሚል ጠንከር ያለ መልእክት ነው ያስተላለፈ። የጋራ ምክር ቤቱ ገዢው ብልጽግና ፓርቲን ጨምሮ በአማራ ክልል የሚንቀሳቀሱ አስራ አራት የፖለቲካ ድርጅቶችን በአባልነት ያቀፈ ነው። በባህር ዳር በተካሄደው መደበኛ ጉባኤ የጋራ ምክር ቤቱ አምስት አባላት ያሉት የስራ አስፈጻሚ የመረጠ ሲሆን የአማራ ዴሞክራሲያዊ ኃይሎች ንቅናቄን የሚመሩት አቶ ተስፋሁን አለምነህ በሰብሳቢነት መቀጠላቸውን አለምነው መኮንን ዘግበዋል። ሶማሊያ ከሃምሳ ስድስት ዓመታት በኋላ ለመጀመሪያ ጊዜ ለምርጫ ድምፅ ሰጪዎችን መመዝገብ ጀመረች። ዛሬ የተጀመረው የድምፅ ሰጪዎች ምዝገባ መንግስታት የሚያውጧቸውን ሕግጋት የሚያሟሉ ዜጎችን የመምረጥ መብት ወደሚያረጋግጥ ዓለም አቀፍ አሰራር ሶማሊያን አንድ እርምጃ የሚያቀርብ ነው። በሞቃዲሾ በሚገኘው ሻንጋኔ የተባለ ሰፈር ለመመዝገብ የተሰለፉ በርካታ ነዋሪዎችን መመልከቱን የፈረንሳይ ዜና አገልግሎት ወኪል ዘግቧል። የሶማሊያ የኢንፎርሜሽን ሚኒስትር ዳውድ አዌየስ የሞቃዲሾ ነዋሪዎች ተመዝግበው የምርጫ ካርድ መቀበል መጀመራቸውን በኤክስ በኩል አረጋግጠዋል። ሶማሊያ በመጪው ሰኔ አንድ ሰው አንድ ድምፅ በሚሰጥበት ስርዓት አካባቢያዊ ምርጫ ታካሂዳለች። ፕሬዚደንት ሀሰን ሼክ መሐሙድ ከጎርጎሮ ሳቢው 1969 ጀምሮ ሶማሊያ ስትከተል የቆየችውን በጎሳ ላይ የተመሰረተ ውስብስብ የድምፅ አሰጣት ሂደት ለማስቀረት ባለፈው ዓመት ቃል ገብተው ነበር። የሶማሊያ ዜጎች በቀጥታ ድምፅ የሚሰጡበት አሰራር የተሰረዘው ዚያድ ባሬ ከ56 ዓመታት በፊት ስልጣን ሲይዙ ነበር። በደቡብ ሱዳን እየተባባሰ በመጣው ግጭት ካለፈው መጋቢት ወዲህ ከሁለት መቶ በላይ ሰዎች መገደላቸውንና ከ125 ሺህ በላይ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዛሬ ማክሰኞ ባሰራጨው መግለጫ ከአየር በተፈጸመ ድብደባ ብቻ ከ180 በላይ ሰዎች መገደላቸውን፣ ከ250 በላይ ደግሞ መቁሰላቸውን ይፋ አድርጓል። አራት የግብረሰናይ ሰራተኞች በግጭቱ መገደላቸውን፣ ስድስት የጤና ተቋማት መዘጋታቸውን የተባበሩት መንግስታት ድርጅት መግለጫ ይጠቁማል። የጤና ተቋማቱ መዘጋት ደሃ በሆነው በደቡብ ሱዳን በደቡብ ሱዳን ሕዝብ ላይ ብርቱ ተጽዕኖ አሳድሯል። በሀገሪቱ በተቀሰቀሰ የኮሌላ ወረርሽኝ 919 ሰዎች መሞታቸውንና 49 ሺ ገደማ መታመማቸውን የተባበሩት መንግስታት ድርጅት ይፋ አድርጓል። ይህ ዶይቸ ቨለ ነው። በሱዳን አስገድዶ መድፈር እንደ ጦር ስልት ጥቅም ላይ እየዋለ እንደሚገኝ የተባበሩት መንግስታት ድርጅት አስጠነቀቀ። የድርጅቱ አሳዛኝ ማስጠንቀቂያ የተደመጠው የሱዳን ጦርነት ከተቀሰቀሰ ሁለተኛ ዓመቱን ዛሬ ሲደፍን ነው። በአብዱል ፋታህ አል ቡርሃን የሚታዘዘው የሱዳን ብሔራዊ ጦር መሐመድ ሐምዳን ደጋሎ ከሚመሩት ፈጥኖ ደራሽ ኃይል ላለፉት ሁለት ዓመታት ባደረጉት ጦርነት በአስር ሺዎች የሚቆጠሩ ሰዎች ተገለዋል። በመቶ ሺዎች ለከፋ ረሃብ ተጋልጠዋል። አራት ሚሊዮን ሱዳናውያን ወደ ጎረቤት ሀገራት ተሳደዋል። ሌሎች አስራ ሶስት ሚሊዮን ደግሞ በዚያው በሀገራቸው ቢሆንም ከቤታቸው ከቀያቸው ተፈናቅለዋል። በተባበሩት መንግስታት የሴቶች ድርጅት የምስራቅና ደቡባዊ አፍሪካ ክፍለ አህጉራዊ ዳይሬክተርና አና ሙታቫቲ ዛሬ ማክሰኞ የሱዳናውያን ሴቶች ሕይወትና አካል የውጊያው ድማ ሲሆን አይተናል ሲሉ ተናግረዋል። ከአስገድዶ መድፈርና ወሲባዊ ጥቃት በኋላ የህይወት አድን ድጋፍ ፍላጎት 288 ፐርሰንት መጨመሩን ተመልክተናል። ከዚህ በተጨማሪ አስገድዶ መድፈርና ወሲባዊ ጥቃት ስልታዊ በሆነ መንገድ የጦርነት መሳሪያ ሆኖ ጥቅም ላይ እየዋለ እንደሚገኝም ታዝበናል። በጦርነቱ የሴቶች ህይወትና አካል ወደ ውጊያ ውድማ ሲቀየር አይተናል። የሱዳን ጦርነት ወደ ሶስተኛው ዓመት ሲሸጋገር የአገሬው ሰው መከራ የመርገብ አዝማሚያ አላሳየም። በምዕራባዊ ሱዳን ዳርፉር ግዛት ከሚገኘው የዘምዘም የተፈናቃዮች መጠለያ በመሐመድ ሐምዳን ደጋሎ ፈጥኖ ድራሽ ኃይል ቁጥጥር ስር ከወደቀ በኋላ ከ400 ሺህ በላይ ሰዎች ከመጠለያው መሸሻቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት ወይም አይኦኤም አስታውቋል። ታጣቂ ኃይሉ የግዛቲቱ ዋና ከተማ ኤልፋሽርን ለመቆጣጠር ጥቃቱን አጠናክሮ ቀጥሏል። ከባለፈው ሳምንት ጀምሮ በኤልፋሽር ዙሪያ በምድርና በሰማይ በተደጋጋሚ በፈጸማቸው ጥቃቶች 148 ሰዎች መገደላቸውን እንዳረጋገጠ የተባበሩት መንግስታት ድርጅት አስታውቋል። ይሁንና ድርጅቱ የሟቾች ቁጥር ከአራት መቶ በላይ መሆኑን ተአማኒ የመረጃ ምንጮች እንዳስታወቁ ይፋ አድርጓል። ይህ በእንዲህ እንዳለ በለንደን የተሰበሰቡ የዓለም ሀገራት ዲፕሎማቶች የሱዳን ጦርነት በአፋጣኝ እንዲቆም ዛሬ ማክሰኞ ጥሪ አቅርበዋል። በለንደን የተካሄደውና የአፍሪካ ህብረት ኮሚሽነር የልዕለ ኃያላኑ የውጭ ጉዳይ ሚኒስትሮችና ከተለያዩ የዓለም ክፍሎች የተውጣጡ ከፍተኛ ዲፕሎማቶች የተሳተፉበት ጉባኤ በጋዛና በዩክሬን ጦርነቶች ለተዘነጋው የሱዳን ቀውስ መፍትሄ ለማፈላለግ ያለመ ነው። ስብሰባውን ያዘጋጁት የአፍሪካ ህብረት፣ ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይና የአውሮፓ ህብረት ናቸው። የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና የጸጥታ ኮሚሽነር ባንኮሌ አዴዎዬ በስብሰባው ባደረጉ ንግግር ሱዳን እንዳትከፋፈል መከላከል አስፈላጊ መሆኑን በአጽንኦት ተናግረዋል። የአፍሪካ ህብረት ሁሉም ተዋጊዎች ይህን ጦርነት እንዲያቆሙ ጥሪውን ያቀርባል። እዚህ የተገኘ ነው በሱዳን ሰላም እንዲመጣ ጥረት ማድረግ እንደምንችል ስለምናምን ነው። የአፍሪካ ህብረት የሱዳን መበታተን ወይም መከፋፈል እንደማይፈቅድ በግልጽ መልእክት ማስተላለፍ አስፈላጊ ነው። የሱዳን ሉዓላዊነት፣ የግዛትና የፖለቲካ አንድነት መጠበቅ አስፈላጊ ነው። የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ጦርነቱ ከቀጠለ ምንም ያክል ሰብአዊ እርዳታ በቂ አይሆንም ሲሉ አስጠንቅቀዋል። ለሱዳን ቀውስ ወታደራዊ መፍትሄ አይገኝም ያሉት ቤርቦክ ጦርነቱ መቆም አለበት ሲሉ ተደምጠዋል። ለሱዳናውያን 120 ሚሊዮን ፓውንድ ዩናይትድ ኪንግደም መመደቧን በስብሰባው ይፋ ያደረጉት ውጭ ጉዳይ ሚኒስትር ዴቪድ ላሚ ግን ትልቁ ችግር የገንዘብ ጥረት ሳይሆን የፖለቲካ ፍላጎት ማጣት እንደሆነ ገልጸዋል። ተፋላሚዎቹ ሰላማዊ ሰዎችን እንዲጠብቁ፣ እርዳታ ለተቸገሩ እንዲደርስ እንዲፈቅዱና መቶ የኢኮኖሚ እድገት ውጥ ሊያሳካ የሚችልበት ያሏቸው አመላካቾች መኖራቸውን ዘርዝረዋል። ከሀገሪቱ ጠቅላላ ምርት አንፃር ቁጠባና ኢንቨስትመንት ማደጋቸውን፣ የሀገር ውስጥ ገቢ መጨመሩን ሲሆን የ3.5 ቢሊዮን ዶላር የዕዳ ሽግሽግ መደረጉ የውጭ ምንዛሬ ክምችት ማደጉንም በአዎንታ ጠቅሰዋል። ዓመቱን ስንጀምር ትንበያው ስምንት ነጥብ አራት በመቶ እንደምናድግ ነው። ይሄ በጣም ኮንሰርቫቲቭ ነው። መሀል ላይ መልሰን ለመፈተሽ ጥረት አድርገናል። አንዳንድ አመላካቾች ይሄን ትንበያ ስናደረግ ስምንት ነጥብ አራትን ታሳቢ ካደረግነው በላይ ውጤት እንዳስመዘገቡ ያሳያል። ይህንን የመንግስት እቅድ በተመለከተ በአዲስ አበባ ዩኒቨርሲቲ የመጣኔ ሀብት መምህር ለሆኑት ዶክተር አጥላው አለሙ ጥያቄ አንስተናል። ባለሙያው ለውጥ እንዲመጣ የእድገት ወሳኝ የሆኑ ጉዳዮች የካፒታል፣ የሰው ሀብትና የቴክኖሎጂ እድገት ጨምሯል ወይ ሲሉ መልሰው ጥያቄ አንስተዋል። እ አይመስለኝም በአጭሩ ሳይ ይህን ያህል እድገት ሊኖር አይችልም። እንዲህ ሰላም ከሌለ እድገት አይኖርም ማለት ህግ ደምብ አሁን በከተማ ውስጥም በገጠርም ው ሰዎች እንደልባቸው ልባቸው ይሰራሉ ወይ የሚለው ነገር በሰላም ኖሯቸው ክሪኤቲቭ ሆነው ነፃ ሆነው ይሰራሉ ወይ የሚለው ነገር ዳውት እና እኔ ዝም ብሎ በተአምር አይመጣም ያልኩ ለዚህ ነው። እነኛን የሚያሳድጉ ነገሮች ከኋላ አሉ የሚለውን ነገር የሚያስተውል ሰው ይህን ያህል እድገት ይኖራል ብሎ ለመገመት በጣም በጣም ይከብዳል። ከጥቂት ሳምንታት በፊት በሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ግን የሀገሪቱ የኢኮኖሚ ተጨባጭ ሁኔታ ጤነኛ የሚባል ስለመሆኑ ገልጸው ነበር። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። የምጣኔ ሀብት ባለሙያና መምህሩ ዶክተር አጥላው አለሙ ግን የኢኮኖሚ እድገት ጥሩና የተስማማ ፖለቲካ ይፈልጋል ባይ ናቸው። የኢኮኖሚ እድገት ሁልጊዜ ጥሩ ፖለቲካ ይፈልጋል፣ የተስማማ ፖለቲካ ይፈልጋል፣ ኢንቨስተሮችን አትራክት የሚያደርግ ሁኔታ ይፈልጋል፣ ሰዎች እንደልግባቸው ተንቀሳቅሰው የሚሰሩበት ሁኔታ ይፈልጋል። የመንግስት ዋናው ስራ ምርት ማምረት አይደለም፣ ሰዎች ምርት እንዲያመርቱ ምቹ ሁኔታ መፍጠር ነው። ይሄንን ካልፈጠረ አስቸጋሪ ነው። በሀገሪቱ ውስጥ እኮ አሁን ሰላም የለም። የምንክደው ነገር አይደለም። በጣም ሰላም የለም። ብዙ ቦታ ስራ የለም። በአንድ ከተማ ውስጥ ሶስት ቦታ እንቀረጣለን ብሏል። ይገደላሉ፣ ይዘረፋሉ፣ ሰዎች ይታፈናሉ። በሀገሪቱ ውስጥ ሆኖ የማያውቀው ነገር እየሆነ ነው ያለው እና ይሄን እየሆነ እድገት አለ ማለት ሰው የት ሆኖ ሰርቶት ወይም እድገት የሚያመጣው እና ያው ዞሮ ዞሮ ፖለቲካውን ማስተካከል ሰላም መፍጠር መቻል አለበት። የፕላንና ልማት ሚኒስትሯ ፍጹም አሰፋ ባለፉት ስምንት ወራት ሁለት ነጥብ አምስት ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን ተናግረዋል። የምጣኔ ሀብት ባለሙያውና መምህሩ ዶክተር አጥለው አለሙ እንደሚሉት ግን እድገትን በተመለከተ የሚቀርቡ የተለጠጡ ቁጥሮች በኢትዮጵያ ውስጥ የተለመዱ ናቸው ብለዋል። ላለፉት ስንት ሀያ አምስት ምናምን ዓመታት አስራ አንድ ነጥብ አንድ ሶስት ምናምን ፐርሰንት አደገ፣ ስምንት ነጥብ ዘጠኝ ነጥብ ና አደገ። ግን አገሪቱ ያለችበት ሁኔታ እዳም ነጻ ቃችን ከድህነትም አልቀነሰችም አንድ ጊዜ ቀንሷል ተብሎ ነበር፣ አሁን እንደገና ጨምሯል። ኢንፍሌሽን በጣም ሀይለኛ ነው። አንኤምፕሎይመንት በጣም ብዙ ነው። አንደር ኢምፕሎይመንት ደግሞ ሰው ሊሰሩ የሚችሉትን ሀል አየሰሩ አደለም። በግብርናውም እንደ ልቡ አይሰራም እና ይህም ሁኔታ ስላለ ይሄንን ማፈራት እንዲቻል ሁኔታዎችን ማመቻቸት ነው። የኢትዮጵያ ኢኮኖሚ በጦርነት በግጭት፣ ለከተማ ልማት በሚል በቤቶች ማፍረስ፣ መፈናቀል፣ የጸጥታ መናጋት፣ እገታን በመሳሰሉ ችግሮች በተከሰተ የስራ መቀዛቀዝ እየተፈተነ መሆኑ ተደጋግሞ ይነገራል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ። የኢትዮጵያ መንግስት ለአደጋ ጊዜ የሚውል ገቢ ከዜጎቹ እንዲሰበሰብ የሚያስገድደውን ረቂቅ አዋጅ የሀገሪቱ ምክር ቤት በቅርቡ ያጸድቀዋል ተብሎ እየተጠበቀ ነው። ለኢትዮጵያ ህዝብ ተወካዮች ምክር ቤት የቀረበው የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ የተካተተውና ለአደጋ ስጋት ምላሽ የሚውል የተባለው ገንዘብ ከሁሉም ዜጋ እንዲሰበሰብ የሚያስገድድ ነው። ገንዘቡ ከሀገሪቱ ዓመታዊ በጀት ሶስት በመቶ የሚሸፍን ነው ተብሏል። ኢትዮ ኤድ በጀት በአሜሪካ እርዳታ ድርጅት ዩኤስኤድ የተፈጠረውን የሰብአዊ ድጋፍ ክፍተት ይሸፍናሉ የሚል ጥያቄም አስከትሏል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባለው። በቅርቡ ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው ረቂቅ አዋጁ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበስቡ ያስገድዳል። በአዋጁ ከተዘረዘሩትም አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ ክፍያ እንዲከፈል የሚለው ይገኝበታል። የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከሰራተኞች ደሞዝና ከግለሰቦች የሚጠበቀው መዋጮ መጠን ወደፊት ውይይት ከተካሄደበት በኋላ በሚኒስትሮች ምክር ቤት በሚያወጣ ደንብ የሚወሰን መሆኑን ገልጻል ገልጿል። የኮሚሽኑ የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪ ስራ አስፈጻሚ ዶክተር ፍራውል በቀለ የኢትዮ ኤድ ምስረታ ሀሳብ የመነጨው በኢትዮጵያ ሰፊ የድጋፍ ስራ ላይ ተሰማርተው የነበረው የአሜሪካ ህዝብ ተራዶ ድርጅት ዩኤስኤድ የድጋፍ ስራውን ከማቋረጡ ማስቀድሞ ነው። በላይ በየጊዜው በተፈጥሮ የሚሆን የሰው ሰራሽ አደጋዎች ይከሰታሉ። እነዚን እነዚህም አደጋዎችን ለመከላከል ምላሽ ለመስጠት በተለያዩ ግዛት ሰልጥና ከመንግስት ጋር የሚሰሩ ድርጅቶች ተሳትፈው እንደነበረ ነገር ግን እንደ ሀገር የረዱን ጊዜ የዘለቄታ መፍትሄ ወስዱ በተለይ ደግሞ ከውጭ ሀገር ህዝብ ጠቀሙበት ስታዎች ነበር የምናት ነው እንግዲህ እነዚህን ግንዛቤ ውስጥ በማስከበር የራሳችን ነገር ይገባል ወይም ወደ ስራ ከገባል ከአንድ አመት በላይም ወደዛ አካባቢ ይኖል ሰዎች ቅርብ ጊዜ ከዩኤሳይ ጉዛት አይዞ ጉዛት እንዲቋረጥ በማድረጉ ጋር አያይዞ ያነሱ ይችላሉ። እውነታው ግን ቀድሞ የተዘጋጀ ስራ ነው ማለት ነው። በህዝብና መንግስት አቅም እርዳታን በማሰባሰብ ለአደጋ ጊዜ ምላሽ እንዲሆን ማድረግ እንዲቻልም እምነቱ አለ የሚሉት የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪው በምስረታ ላይ ያለው የኢትዮጵያ የአደጋ ኢትዮጵያ ስጋት ምላሽ ድርጅቱ ቀዳሚ ትኩረት በሀገር ውስጥ ችግሮች ላይ የሚያተኩር ቢሆንም በሂደት ድንበር ተሻጋሪ አቅምም ለመፍጠር እቅዷ አለ ብለዋል። ዓላማው ኢትዮጵያ ስ ከደገነት ነገሮች መጠበቅ፣ መከላከል፣ ምላሽ መስጠት የሚሰራ ነው።